ዛሬ የማሳያችሁ እናንተ በቀላሉ አምፑል ማቀፊያ ላይ ልትገጥሙት የሚችሉት ካሜራ ነው። ይህ ካሜራ እንግዲህ ስሙ ኦሌ ይባላል፣ አይሆም 02 ይባላል ማለት ነው እና አሁን ይሄን ካሜራ ከፍተን እያየን እንዴት በስልካችሁ በቀላሉ እናንተ ቤታችሁ ናችሁ በቀላሉ መግጠም እንደምትችሉ ና አፕሊኬሽን አወርዳችሁ ከዛ በኋላ ደግሞ የቤታችሁ ሊሆን ይችላል ወይ ደግሞ የስራ ቦታ በቀላሉ የትም ቦታ ሆናችሁ መከታተል እንዴት እንደምትችሉ ማሳያችሁ ማለት ነው። ይሄ ካሜራ ሁለት አይነት አማራጭ አለው። አንድ በዋይፋይ መጠቀም ይቻላል፣ ሁለት ደግሞ ያለ ዋይፋይ መጠቀም ይቻላል። ያለ ዋይፋይ መጠቀም ይቻለው እዛው አካባቢ እዛው ኤሪያ ላይ ማለት ነው። የራሱ ሆትስፖት ስላለው የራሱ ዋይፋይ ኮኔክሽን ስላለው ካሜራው እዛው አካባቢ ላይ ብቻ ሆናችሁ ሜሞሪ ከታችሁለት ካሜራውን ማለት ነው የቀረጸውን እናንተ ቤት ስትገቡ ስትመለሱ የቀረጸውን ለመመልከት ማለት ነው፣ እዛ አካባቢ ሆናችሁ። ዋይፋይ ደግሞ ካላችሁ ከርቀት ሆናችሁ መከታተል ያስችላችኋል ማለት ነው። ካሜራው አብሮት ማሰሪያ ፊሸር ብሎንና መርፌ አለ። መርፌው ሪሰት ማድረጊያ የሚጠቅም ነው። እንደገና የኦሌ ማንዋል አለን ማለት ነው። እንግዲህ የዚህ አይነት ባላምፖል ካሜራ የተለያዩ አይነት ኢትዮጵያ ላይ ገበያ ላይ አሉ። አንደኛና ሁለተኛ ካሜራዎች አሉ። ልክ በዚህ ተመሳሳይ የተሰሩ ካሜራዎች አሉ። እናንተ አሁን አንደኛውን የምትለዩት ኪውአር ኮድ አለው ጀርባው ላይ ማለት ነው። ኪዩአር ኮድ ካለው ኪዩአር ኮድ የምታዩት ማቶ ጀርባ ላይ ይሄ ካለው ኪዩአር ኮድ ካለው ካሜራው በአምፖል የሚሰራው አንደኛ ነው ማለት ነው። ኪዩአር ኮድ ከሌለው ግን ሁለተኛው ነው ማለት ነው። ሁለተኛው ብዙም ኳሊቲ የለውም። የምስል ጥራትና የእቃው ኳሊቲነት ይለያያል ማለት ነው። ዋጋው ራሱ ይቀንሳል ሁለተኛው በዛ መለየት ስላላችሁ ማለት ነው። ይህ ካሜራ የሚጠቀመው አፕሊኬሽን የቪ380 ፕሮ ይባላል። እሱን አፕሊኬሽን ከአፕል ስቶር ወይንም ደግሞ ከፕሌይ ስቶር ተወርዱታላችሁ። ቪ380 ፕሮ እንከፍተዋለን። አካውንት ክሬት አደራረጉ ነው ማሳያችሁ። ሬጅስተር እንለዋለን። ከዛ ከላይ መጀመሪያ ሰሌክት ሪዥን አፍሪካ እናደርገዋለን። እዚ ጋር ደግሞ ኢሜይላችን እናደረጋለን። ከዛ ኢሜይል ካስገባም በኋላ ኔክስት እንለዋለን። ከዛ በኋላ ቬሪፊኬሽን ኮድ ተልኳል ብሏል። እሱን ኮድ እዚ ላይ እናስገባለታለን። ኢሜይሉ ተልኳል እዚ ጋ ኮዱ ማለት ነው ይሁንና ከፍተዋሉ ኢሜይሉን። ከዛ በኋላ ፓስወርድ ራሳችን ክሬት እናደርጋለን፣ የምንፈልገውን ፓስወርድ ማለት ነው። ቢያንስ ካፕሎክ እና ቁጥር ቢኖረው ካፕሎክ እና ስሞል ሌተር ቢኖረው ይመረጣል፣ እንዲቀበልን ማለት ነው። ሳክሰስፉል ብሎኛል። ከዛ ያ ሎጊን ማለት እንችላለን ማለት ከዛ በኋላ ካሜራውን ኦረዲ አሁን ሰክቸዋለሁ አምፖል ማቀፊያ ላይ ሰክቸዋለሁ ከዛ ምንድነው የምታደረጉት መጀመሪያ ያለ ዋይፋይ ኮኔክት ላደረጎ ስለሆነ ይሄን ዋይፋይ ትጫናላችሁ እዚህ ጋር እንደምታዩት ማለት ነው ዲቴይል እንነካለን እንደዚህ ከዛ ይሄኛውን እንጫናዋለን ማለት ነው ኤምቪ 9 የሚለውን እንነካለን በቀላሉ ነው አሁን ኮኔክት የምታደርጉት ወዲያው አሁን ይሄ የምሰሙት ድምጽ ይመጣል ማለት ነው። የካሜራው ድምጽ ነው። ከዛ ኮኔክት ኦንሊ ዚስ ታይም እንለዋለን። ከዛ በኋላ ወደ አፕሊኬሽኑ እንመለሳለን ማለት ነው። አፕሊኬሽኑን እንከፍታለን። እዛ ጓለው። ከዛ ይሄኛውን አንዴ እንደዚህ ሪፍሬሽ አድርገዋለሁ። እንደዚህ በሰማያዊ አድቫይስ ሚሊዮን እንጫናለን እንደዚህ ይመጣልናል። ባዶ ማለት ነው እንደዚህ። ከዛ ፕሌ የሚለውን እነካለን። ከዛ በኋላ ሁለት አማራጭ አለን። ኦንሊ ኤፒ ሆትስፖት እና ኮንፊገር ኔትወርክ ይላል። ኮንፊገር ኔትወርክ ማለት ከዋይፋይ ጋር ማለት ነው። ኦንሊ ኤፒ ማለት ያለ ዋይፋይ ማለት ነው። ስለዚህ መጀመሪያ ያለ ዋይፋይ ኮኔክት እናድርገው ካሜራውን። ኦንሊ ፎር ኤፒ ሆትስፖት የሚለውን እንጫናለን። ይኸው በፈጣን ሁኔታ ካሜራው ኮኔክት ሆነ ማለት ነው። አሁን ካሜራውን ወደ ጎንን ነው የሰቀልኩት። ካሜራውን ለማሽከርከር እንደዚህ መጠቀም እንችላለን ማለት ነው። እኔ ካሜራውን ወደ ጎንን ስለሰቀልኩት እንትኑን ልገልብጠው የካሜራውን አንግል ኦኬ እንደምታዩት ገልብጭው አለው በጎን ነው የሰቀልኩት ካሜራውን እና እዚ ጋር HD ማድረግ ይቻላል። ኳሊቲውን የምታዩት ነው እንግዲህ ይሄ ምስል አሁኔ ጎን ላይ ነው የገጠምኩት ለምሳሌ ቆይ ካሜራውን አዙሬ ላሳያችሁ ይሄን አንፖል እንዴት እንደገጠምኩት ማለት ነው እና ካሜራው ይሄን ይመስላል። እንግዲህ እዚህ ላይ የተለያዩ ፊቸሮች አሉ። እንግዲህ እናንተ ሜሞሪ ካርድ ይቀበላል ካሜራው። ሜሞሪ ካርድ ማድረጋችሁን አትርሱ፣ ወሳኝ ነው። ይሁን ነገር ቢከሰት የቀረጸውን ቤታችሁ ላይ ብገጥሙ ወይ ደግሞ ስራ ቦታ ብገጥሙት ይሄን ካሜራ ይሁን ነገር ቢከሰት ተመልሳችሁ ማየት ይችላላችሁ ማለት ነው። እስከ 64GB 128GB መቅጠም መጨመር ይችላላችሁ። ጨምራችሁ ልክ ሲጨምሩ ካሜራው ራሱ መቅረጽ ይጀምራል አሁን ይሄን ካሜራ ሆትስፖት ላይ ነው ኮኔክት ያደረግኩት። ስለዚህ ምን እናደርጋለን? ወደ ዋይፋይ ቤታችሁ ዋይፋይ ካለ ከዋይፋይ ጋር ኮኔክት እንደሚሆን እንዴት አሳያችኋለሁ። ስለዚህ ሴቲንግ ላይ እዚጋ ትገባላችሁ። ለምን መጀመሪያ ሆትስፖት ላይ ነው ኮኔክት ያለው። ከዛ በኋላ ኔትወርክ የሚለውን ትነካላችሁ። ከዛ እዚ ጋር ዋይፋይ ስቴሽን የሚለውን ትነካላችሁ። ከዛ ፕሊስ ሴሌክት ዋይፋይ የሚለውን ትነካላችሁ። ከዛ ቤታችሁ ያለውን ዋይፋይ ትመርጡለታላችሁ። እንደዚህ እኔ እመርጣለሁ እዚ ጋር ያለውን ከዛ ከታች ፓስወርድ የዋይፋይን ፓስወርድ ታስገባላችሁ። ከዛ ሴቭ ብቻ ነው የሚባለው። አሁን ኮኔክት ሆነ ማለት ነው፣ በቀላሉ ማለት ነው። አሁን ካሜራው ከዋይፋይ ጋር ኮኔክት ሆኗል ማለት ነው። እና በመቀጠል ደግሞ ካሜራው ሜሞሪ ካርድ ይቀበላል። ሜሞሪ ካርድ መጨመር አለባችሁ። ለምን እቤት ላችሁ ለምሳሌ ከገጠማችሁት ይህን ካሜራ ይሁን ነገር ቢከሰት ወደ በኋላ መለስ ብላችሁ ለማየት ሜሞሪ ካርዱ ነው የምታዩት ማለት ነው። ሜሞሪ ካርዱ ካሜራ ውስጥ አይወጣም። ሜሞሪ ካርዱ ከታችሁ ነው የምታስቀሩት ማለት ነው። ሜሞሪውን አታውጡትም መቼም። ሜሞሪ ሲበላሽ ብቻ ነው ከካሜራው የሚወጣው። ለመመልከት እዚሁ ስልካችሁ ላይ ሆናችሁ የትን ቦታ ሆናችሁ ሜሞሪ የቀረጸውን ማየት ትችላላችሁ ማለት ነው። አሁን እኔ ሜሞሪ ካርድ ዝም ብዬ ጨምር ሌለታለሁ ማለት ነው። ሜሞሪ ካርዱን ቼክ አረጋለሁ ማለት ነው። እዚጋ ሴቲንግ ውስጥ እንገባና እንደዚህ ሴቲንግ ውስጥ እንገባና ከዛ ሪካርድ ሴቲንግ ውስጥ እንገባለን አሁን ሜሞሪ ካርዱ ይሰራል ማለት ነው 100% እየሰራ ነው 100% ስፔስ አለው ማለት ነው እና እዚ ጋር የሚቀርጸውን ኤችዲ ማድረግ እንቻላለን ስንፈልግ እዚ ጋር ደግሞ ኮንቲኒዩስ ሪካርድ ይላል ዝም ብሎ እንዲቀርጽ ካሜራው ዝም ብሎ እንዲቀርጽ ወይ ደግሞ ኢቨንት ሪካርድ ደግሞ ብቻ ካረግነው ነው እንቅስቃሴ ብቻ ሲያገኝ እንዲቀርጽ ብቻ ነው ማለት ነው ስለዚህ እንመርጥለታለን ምንፈልገው እኛ። ሜሞሪ ደግሞ ችግር ካለበት ከታችሁት ካሜራ ውስጥ እዚህ ጋር ፎርማት የሚለውን የምታዩት እዚሁ እንዳለ ፎርማት ብታላችሁ፣ ከዛ ችግር ከሌለበት ካሜራው እንደዚህ አንድ ፐርሰንት ይላል ማለት ነው ሜሞሪው። ከዛ እንመለሳለን። የቀረጸውን ደግሞ ለመመልከት ምንድን ነው የምናደርገው? እዚ ጋር ፕሌባክ የሚለውን እነካለን። ከዛ እዚህ ጋር ማይክሮ ኤስዲ የሚለውን እነካለን። እዚህ ጋ የምታዩት አሁን ትንሽ ሰከንድ የቀረጸ አለ ማለት ነው። እዚህ ጋ የምታዩት የቀረጸውን የሚያሳየው ማለት ነው። ለምሳሌ ይሄ ድምጹ የሚረብሻችሁ ከሆነ ድምጹ መቀነስ ትችላላችሁ። ይሄ የምታወራው ማለት ነው። እዚህ ጋ ዲቫይስ ቮሊዩም ሴቲንግ የሚላለ እዚህ ጋ በደንብ መቀነስ እንችላለን። እንደዚህ ትንሽ ማድረግ እንችላለን የሚረብሻችሁ ከሆነ ማለት ነው። ከዛ እንመለሳለን። ሌላ ሴቲንግ ውስጥ ደግሞ አላርም አለው የካሜራው እንቅስቃሴ ሲያገኝ አላርም እንዲልክልን ከፈለግን ወደ ስልካችን፣ እንደገና ካሜራውን ልጮ ከፈለግን ኮንፈርም እንላለን። አላርም ሳውንድ ኦን አላለኩትም፣ እዚህ ጋ ኦን ማድረግ አለብን። ከዛ ባክ እንለዋለን። አሁን እንቅስቃሴ ሲያገኝ ይጮሃል ማለት ነው። ኦኬ ድምፁን ቀንሽዋለው፣ አይሰማም በደንብ እዚህ ጋር ድምፁን ከፍ ላድርገው። እዚህ ጋር አሁን ድምጽ መጣ እና ይሄ እንግዲህ ድምፁ መቀየር እንችላለን እኛ ይሄ የምትናገረው ድምፅ አላርም ማድረግ እንችላለን። እሱ ሴቲንግ ውስጥ ገብተው ነው አላርም እናደርገው። እዚህ ጋር አላርም እንገባና እዚህ ጋር ቲንት ሳውንድ የሚሆን እንካለን ከዛ እኔ ይሄ እንዳለ የምታዩት እኔ ሪከርድ ያደረኩት ነው በስልኬ እናንተ እዚህ ጋር በመጫን ቀዩን ሪከርድ ማድረግ ትችላላችሁ ለምሳሌ እኔ የቀረስኩትን አሁን ይህን ማድረግ እንችላለን እና ይሄ ካሜራ እንግዲህ አነስ ስላለች ቤት ላይ አሪፍ ናት ማለት ነው ወይ ደግሞ ስራ ቦታም ሊሆን ይችላል። ጠበብ ያለ ቦታ ላይ ልታርጉ ትችላላችሁ። በረንዳ ላይ ልታርጉ ትችላላችሁ፣ ዝናብና ፀሐይ ማያገኘው ከሆነ ማለት ነው። ቤታችሁን ያው ከርቀት ሁናችሁ ከዋይፋይ ጋር እንዳሁኑ አገናኝታችሁ የትም ቦታ ሆናችሁ በስልካችሁ መከታተል ትችላላችሁ። በተጨማሪም የላፕቶፕ ወይ ደግሞ ፒሲ ላይ ማየት ከፈለጋችሁ የራሱ አፕሊኬሽን አለው፣ እዛ ላይ መመልከት ትችላላችሁ፣ ይሄን ካሜራ ማለት ነው። ስለዚህ ካሜራ ኢንፎርሜሽን ከፈለጋችሁ ኮመንት ላይ ጻፉልኝ፣ እመልስላችኋለሁ። ወይንም ይሄን ካሜራ ከፈለጋችሁ እታች ባለው በምጽፈው ስልክ ደውላችሁ ማግኘት ትችላላችሁ ማለት ነው።